ስልኩን ነው የምዘጋው። እሺ ቆይ፣ ነገር አለው እንዳትዘጋው። ያ አዲስ ነገር ሲኖር ነገርኝ ብለኛል እና ባለፈው ኤፍራታ መግባቷን ታውቃለህ አይደለ? እሺ ዛ ነስ ምድ የናታን አባት ሞቷል ተብሎ መርዶ ደርሷቸዋል ማለት። እሱ እንዲሆን በፍጹም አልፈቅድም። በጭራሽ በጭራሽ። መሞት አይችልም። ገና ብዙ ብዙ ያለ ወራደ ሰላም፣ ጤና ይስጥልኝ ውድና የተከበራቸው የቻናሌ ቤተሰቦች ሁላቸውንም እንኳን ወደ ቻናሌ በሰላም መጣችሁ። ወደ ቻናሌ ስትመጡ ላይክ፣ ሰብስክራይብ ለቤቱ አዲስ የሆናችሁ የደወል ምልክቷል በመጫን ቤተሰብ የሆኑ ወዳችሁና ፈቅዳችሁ ስለሚ ሉ አመሰግናለሁ። እንግዲህ መግቢያ ላይ እንዳያችሁት ቢሆን በጣም በመናደድና በመበሳጨት ያፌት የናታን አባት ሕይወቱ አለፈ አርፏል ስትለው ሉሊት በመናደድ በመበሳጨት የሶፋውን እንትን ሁሉ እስከ መገንጠል ደረሰ ማለት ነው። ሶ ለምንድን ነው በዚህን ያክል እሱ ሞተ፣ ፈጣሪ ወሰደው በተባለው እንደ ሞት ያልፈለገው በምን ምክንያት ነው? አሁን ላይ እንግዲህ ያፌት የናታን ወንድም ሊሆን ነው ማለት ነው። እንደዛ ነው የምረዳው። ያፌት ሳይታወቅ የተወለደ አባቱ ነው ይሄኛው የሞተው ሳይሰቃይ እንድሞት አልፈልግም ነበር በማለት እየተናደደ ነው አሁን ላይ ያለው። ለምን ነው የተናደደበት? ምክንያት ፈጣሪ ነው እንግዲህ ወስዶ እየገደለው ማለት ነው። አሁን ላይ እንግዲህ በሚያሳዝን ሁኔታ ናታን ልቡ ተሰብሯል። ምንም አባቱ እንደውም ደግሞተ ማን ነው ፊትም አይወደውም ነበረ ናታንን ማን ናታንን እንደዛ ሲያደረገው እናታቸው ናት እንጂ አባት እኮ አይወደውም እያሉ ሲያወሩ ነበረ። አሁን ላይ እንግዲህ ናታን ያው ተጸጽቶ ምንም ቢሆን እንኳን አንድ ቀን ተሻሽሎ መጥቶ ልጄ ይለኛል የሚል ሕልም ነበረው። ያው እንግዲህ እያሰበው ሳይሳካ እዛው በሄደበት ሀገር ሕይወቱ አልፏል ማለት ነው። እናታቸውን ግን እየፈለገ እንግዲህ በዚህ ላይ ሳለ ግን ከናታን ጋር በመሄድ ናታንን ስታጽናናው ስታረጋጋው ነበረ። በቃ እንደዚህ አትሆን ለምን ስል እንዲያውም ለምን እኔን እኮ ብዙ አሰቃይቶኛል፣ ግን ደግሞ አንድ ቀን ተጸጽቶ ልጄ ብሎ ወይምኪን ተሻሽሎ መጥቶ ያቅፈኛል የሚል ሀሳብ ነበረኝ እና ይሄ ህልምም ምም ነበረ ይህን ሳላደርግ አለፈ ይህን ሳያደርግ የሚል ነው እንግዲህ ናታን ሀሳቡን ሲሰጣት የነበረው ለገኒ ስታጽናናው የነበረው ማለት ነው እንግዲህ እንዳያቸዋት ሉሊት ለአለቃ ለአለቃ ለአፌት ደውላ ስትነግረው ነበር እንግዲህ ቡዳ ሸራፍልታ ኤፉዬም ስታስተናግደው ኤፉም ኤፍም ከቤዚ ጋር ተገናኝተ ከዚ ጋር ተገናኝታ ብዙ ነገሮችን አውርታ ብዙ ነገሮችን መረጃ ሰጥታት ተለያይተዋል። የትደች ነው ብሎም በሚጠይቃት ሰዓት የፈራኝ አይፎቶችን እንድናመጣ ነበር የሄድኩት ግን እዛው ቤት ይመጣላችኋል ስላል ነው ምናምን ብላ ታስረዳዋለች። ሴት ያው ብልሃተኛ ነች እና ባሏን እንዴት አርጋን ወደ እርሷ ማምጣት እንዳለባት ታውቃለች። ስታጸብደው እንግድህ እኔ ካሁን በኋላ የሰማንያ አምስት ሚስትህ ነኝ። ስለዚህ አብሬ መስራ፣ መኪና መግዛት ምናምን እያለ ብዙ ብዙ ስትለው ነበረ። እንዴ እንኳን ላንቺ ለምን አለምን እገዛልሻለሁ አንቺ ብቻ እንትን በኢንጂ በል ሲላት፣ ሩጣ አቀፈችው በስሜት። እሷ ግን ሌላ እቅድ እንዳቀደችለት አላወቀም። አሁን ላይ እየተበላ ነው ናታን። ማን ነው ያ ፌት ማለት ነው። እና እንግዲህ ወደ ሉሊት ጋር ስንመጣ ሉሊት እንግዲህ ሕመሟን ለማሻል የተጠቀመችው ምግብ ያው የተመረዘ ስለሆነ ሸርተት ይዟት ከሃማም ሃማም ከሃማም ሃማም ስትሮት ግን ይሄ ያው ስለማያስችል አገኝ ወደ ቤት መጥታ አዘጋጅታላታለች የሚጠጣ ነገር የሚጠጣ ነገር አዘጋጅታለት ብዙ ነገር ተሽሏታል ማለት ነው ከዛ መንገድ ውጭ ላይ ወጥታ ስልክ እያወራች ትደርስባታለች ፂ ስትደርስባት እንግዲህ ምንድን ነው የስልክ ጉዳይ፣ እንደ ተሻለሽ ወይ ነው እኮ ያልኩሽ። የስልክ እንትን የስራ ጉዳይ እያወራሁ ነው፣ አዎ ይተሽሉኛል፣ ምንድን ነው እያወራሁ ነው ብላ ደንግጣ። ከዛ ልትነግረው ያጎቷ ማነው የአባቷን መሞት ለሱ፣ ለባሏ ልትነግረው። ያው እንግዲህ ለንብረት ብላ ነው እሱን ያፈቀረችው የተጠጋችው በስሜ እንኳን አንድ ነገር ይሄው እንግዲህ አንድ ነገር ሳሊ ዝም ብዬ እኔም ልሞን ነው። አንድ ነገር እንኳን በስሜ ሳያዞርልኝ አንድ ነገር ሳይደረግልኝ፣ እንዲህም እንዴት ተጫወተብኝ? እኔ ሉሊት ማን እንደሆንኩኝ ያቃል እያለች ስትፎክር ነበረ። እዚህ ጊዜ ጼም ሄጅ ግቢ፣ የሰራዊ ጉዳይ ነው ስትላት፣ ሄደች ገባች ማለት ነው እንግዲህ ማነች ? እኔ ግን ከድራማው ዘና እምታደርገኝ በቃ ተዋናይ ሉሊት ነች። አንደኛ ትዋነናለች፣ አንደኛ ተዋናይና ትችላለች በመ- ትወናዋ ላይ እሷ ባትኖር እሷና ኤፍዬ እንደጉድ ይችላሉ ማለት ነው። እና ስተዋናይ ሆና ሁሉም ከላይ ሳያት በጣም አድናቂ ዋናይ ማለት ነው። ትወና ላይ ኤፕላስ ነች። ወደ ሁለተኛው ፓርት ስንገባ እንግዲህ እጽ ማን ነው ናታን ይሄን ነገር የሰማው በስልክ ነው ከቢኒ ጋር እየመጡ ሳለ ነገር ግን ቢኒም ያው ስልኩን እንኳን ተቀብሎ ከጓደኛቱ ጋር ሲያወራ ይሄን ነገር በቃ እንዳረፈ እናታቸውም ደግሞ ምን ውስጥ እንደገባ ይሄን የሰሙ ነው የመሰለኝ ሰንብቷል አባታቸው ካረፈ በምትለው ጊዜ በጣም ደነገጠ። ይህን ጊዜ በቃ ቢኒም ይዞት ወደ ቤት ነው የመጣው። ይህ ጊዜ ጽ እኔ የለሁም ከተባልክ ትሄድ ነበረ፣ ነገር ግን ዛሬ እንዴት አልሄድክም የሚል ጥያቄ ስጠይቀው ነበረ። ቢኒ አይ እኔ እኮ ከእንትና ጋር መጥቼ ገኒን እንደዚህ ስለምፈልጋ ከገኒ ጋር መጥቼ ምናምን ገኒን እንትን ስለሚል ነው ምናምን በማለት ይነግራታል። መጽሔት መሸተለና ስለ ፍቅር እንትናቸው ስተዋራ የሆነ ቻሌንጅ አይቺ ከስልኪ እስኪ ማንኛ ነው እንግዲህ እንትን የሚለው እስኪ በመኮራረፍ በሚዋደዱ በፍቅረኛሞች ላይ ቻሌንጁን ለመቀላ እንትን ለማለት ነው ሞክሬ ነው ብላ ለቢኒ ትነግረዋለች። ቢኒ የሚዝ ጊዜ እና ታዲያ ቻሌንጁ ታዲያ ስታዩ ላብራቶሪ ጥባብ ጥናት እያደረግሽበት ነው ወይስ ምንድን ነው አለቻት ሉሊት ሉሊትም ይሄን ነገር ስትላት መጨረሻ ላይ ግን በቃ የሰው ወሪያ ታደናቅፊ እስኪ እንስማ ብላ ትነቅፋታለች ቤዚ ቤዚ መልካሟ ሴት ማለት ነው ያው እንግዲህ አሁን ላይ በጣም ጥሩ ከሰዎች ጋር ያላት ግቡቡነት ሁሉም ለሰው ማዘኗ ምናምን ነገር የምቻል ባለ ነው እማይዝ ጊዜ እሷም ይሄን ነገር ስትል ኦኬ ብላ ትቀበላታለች። መጨረሻ ላይ ግን እስኪ ቀንጨፍ አድርገን ቪዲዮውን እንመልከት። የቢኔን ና የማን ነው የጺን ወሬ የተዋሩትም ማለት ነው። ዘመን ያበርሽ እኮ ነው መስ፣ እናንተ አይመለከታችሁም። ይሄ ቅጣቱ ነው። ምን አጠፋው ማለት ጥፋቴም በአቅም ችግር አልነበረውም። ደስ ይለኛል፣ ያው ሰሞኑን ከቀጣሽኝ ስለማይበልጥ። ውይ አስጨነኩ እንዴ? በጣም ይቅርታ። እኔ እኮ ስልኬ ላይ የሆነ ቻሌንጅ ያቼ፣ እሱን እየሞከርኩኝ ነበረ። ቻሌንጅ? የምን ቻሌንጅ? ከፍቅረኛ ጋር ማለቴ፣ በጣም ከሚያፈቅሩት ሰው ጋር ያለምንም ምክንያት ተጣቶ ለተወሰነ ቀን መቆየት በተቃራኒው ደግሞ ጥፋቱን የማያውቀው ሰው ላይ ምን አይነት ተጽዕኖ ይፈጥራል የሚለውን ነገር ለማወቅ ነው አ ይሄ ልጅ ሙከራ የምታደርግበት የላብራቶሪ ቤት አደረግሽ እንዴ? በኋላ ምንም ሰዓት አንዱ አላጥ እንዳታደርገልሽ። ወንዶች እንደሆነ አያ አስካልቻሽ ከፎጦቶ ነው የሚያበሩት። ኔ እንኳ ተኝ ሚው። አንቺ ደግሞ ምንሆንች አሁን? ምን አለበት እንደው የጀመሩትን ታሪክ ብሰማ ሲ እና ታዲያ አሁን የጀመርሽ ቻሌንጅ እንዴት ሆነልሽ? ምና ብን የተሸነፈ እንዴ? አይ እኔ ነኝ የተሸነፍኩት። ስላሸነፈኝ ደግሞ ድጋሚ ቀጠዋለሁ። ጭራሽ እኔ ነው የምቀጣው። አንዳንዴ ሳይሽ ቀበጦና ነው ወይስ ልጅነት ይዟት ነው? ዳለ ግን ይመስለኛል ልጅነት ሽናል። ጭራሽ ቆይ እዚህ የመጣሁ ለምንድን ነው ማለትን የፈለገ ቢሆን ኖሮ የለችም ስትባል ትሄድ ነበር አደል ወንድሜ። ይመቷል እንዴ? አዎ መቷል። እኔ ሆኖ ከወይዘሮ ገነት ጋር የወዲ ወዳችሁን እያወሩ ነው። ገን መጣች እንዴ? ወንድሜ ግን እኮ መጨረሻ አለብኝ፣ ስራ አለ ብሎ ነበር የወጣው። አዎ ስራ ነበረው። እኔ ግን መንገድ ላይ አገኘሁት እና ጠዋት ላይ ጋኒ ናታን ላገኘው ፈልጋለሁ ስላለችኝ ነገርኩት። ስልክ ሲደውልላት ታነሳ። ከዛ እዚህ ትሆናለች ብለን መጣን። እንደውም አገኛታት። እንደ እናትና ልጅ ወደ ወዳቸውን ያውሩ፣ እኛም ተዋቸው። ይሄ ነገር በጣም ሊጠቅመኝ ይችላል። ሁሉም አትስማ የሚሉ ከሆነ ለእኔ መታዘዝ ይኖርባቸዋል። ቆይ አለቃ ግን ይህን ነገር መስማት አለበት። ምናልባት ሀዘንተኞችን ማስተዛዘን የሚወዱ ሰው ሊሆን ይችላል። ከእነሱ ምን በወጣውቴ ሳስበው እየተደዳደለ ህይወት ያለው እንደ ንጉስ የሚኖር ሰው ነው። ታዲያ ለምን ብሎ ያዝናል? እንግዲህ ሉሊቷ ይሄ ነበር ሀሳቧን። ሁለተኛ ደግሞ ሁለተኛ በቃ እነሱን ከኔ በታች አድርጌ ገዛቸዋለሁ፣ እድሉን እጠቀምበታለሁ እያለች ሉሌቷ በዝልክ እንትን ስትል ነበረ። ሴራዋን ስታ ሴር ነበር ያኔ በውስጧ በቃ። ምክንያቱም ጽ እንድትሰማ ማንም አይፈልግም። እናም ስለዚህ አሁን ላይ ወይዘሮ ሉሌት በቃ ከእኔ ስር አድርጌ እንዳውም እድሉን እጠቀምበታለሁኝ ምን ያመጣሉ እያለች ሀሳቧን በጭንቅላቷ የያዘኝ ነው። መጀመሪያ ላይ ግን ያለፍኩት ነገር የጽንናት ማን ነው የቤዚንናት የገደለቻት ማነች ሉሊት ነች። ይህን ነገር ደግሞ የምታውቀው ወይዘሮ ገነት ነች። ይህን ነገር የምታውቀው ስለዚህ ግን ሁልጊዜ ስንቱን ነገር አፍነን ይዘነኗ እንቆያለን፣ እኔ ያስችለኝ የምናገራለሁ እያለች ነበረ። የቤዚንም ማን ነው የጼንም አባት እንትን ማለት የስክ ጊዜ እች ሴትዮ ግን እንድጠፋል እንዲዳጠፉልኝ እፈልጋለሁ በማለት ሉሊትር። ምክንያቱም የእሱን ማን ነው የቤዚን እናት የገደለቻት እሷ ስለሆነ ብዙ ጥያቄ የሆነበት ስታወራ አይታች ሆነ ገኒ ስታወራ እያለች ሆዷን እንትን ትላለች፣ አመመኝ እያለች ሆዷን እንትን ትላለች ማለት ነው። ምክንያቱም የቢዚን እናት ገዳይዋ ማን ነበረች? ፓርት ስንት ላይ አንቺ እንደገድልሽ ስትላት፣ እንዲያውም ገኒን ለማስገደል ብዙ ኢንፎርሜሽን እየለቃቀመች ነበረ ሉሊት ማለት ነው እና ገንዲ ደግሞ ታቃሌ ሁሉንም ሚስጥር ነው እኔ ስንቱን አፍኜ አልችልም እያለች ስትናገር ነበር፣ ማለት ነው። እዚህ ላይ እንግዲህ ማነች እንደዚህም ይመስል ነበረ። እንግዲህ ሉሊትን አንፈርታለን ማለት ነው። የነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ እያረጋች እንግዲህ ለቤቱ አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን በመጫን ያበረታቱን። ወዳችሁና ፈቅዳችሁ ስለተከታተላችሁም እናመሰግናለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለዓለም ሁሉ እያል በዚሁ እንሰናበታለን። መልካም ጊዜ። በአዲስ ፕሮግራም እስከምንገናኝ መልካም ቆይታ።